እንቅፋት ሊሆንበት ይችላል ማሞመረቱ መጀመሪያም አደርባይነትን እንደ ካባ ደርቦ ነው ከአብይ አህመድ ስር የተሸጎጠው ስለዚህ የራሱን ጥቅም ለማስከበር አሁንም ቢሆን በአለበት ሀላፊነትና ስልጣን መቀጠል ያው እንደምታየው ነው ሀገሪቷ ቁልቁል እየሄደች ነው እየፈረሰ ባለ ስርዓት ውስጥ መቆየት አደጋ እንዳለው አትሊስት በተወሰነ ደረጃ እንደሆነ ተረድቷል ማለት ነው። የአንድ ስርዓት መፍረስ አደጋ ተብለው ከሚታመኑ ከሚታወቁ ነገሮች አንዱ እንደምታውቀው የኢኮኖሚ ውድቀት ነው። የአብይ አህመድ አገዛዝ የኢኮኖሚ ውድቀቱ ዓለም የመሰከረው የኢኮኖሚ ውድቀት ውስጥ ነው የሚገኘው። አንድ ሁለተኛው በህዝብ ታማኒነት ማጣትና የሰላም አለመኖር፣ አለመረጋጋት ነው አንድን አገር ችግር ውስጥ የሚከተው የአብይ አህመድ አገዛዝ በየቀኑ ሰው በገፍ የሚያልቅበት ላለፉት ሰባት ዓመታት ያለማቋረጥ የሚፈስበት አገር ነው። ሰው በዚህ ሀገር ውስጥ መቆየት በስልጣን ይዞ መቆየት ምን ዋጋ ያተርፈናል የሚል ነገር ውስጥ ቢገቡ እምብዛም የሚገርም ነገር አይደለም ማለት ነው። ሰው አንዱና በጣም መሰረታዊ ከሚባሉ ነገሮች መካከል አድርጌ ወስደዋለሁ። በብዙ መለኪያ የአብይ አህመድ ስርዓት እያበቃለት ያለ ስርዓት ነው። የማያቋርጥ ጦርነት አለ። ትላንትና በዝርዝር ስናነሳ ነበረ። ግማሽ ሚሊዮን የሚደርሱ ነጋዴዎች በአጠቃላይ ከንግዱ ዓለም እየወጡ ነው። በአንድ በኩል በስርዓቱ ተገፍተው፣ በሌላ በኩል ደግሞ በራሳቸው የንግድ ስርዓቱ ሰርቫይቭ ማድረግ አልቻሉም። ሰላምና ደህንነት የለም። ዋስትና የስራ ዋስትና የለም። የቢሮክራሲው ሙስናው ከአቅማቸው በላይ ነው። ኮንትሮባንድ ነጋዴው ከህጋዊ ነጋዴው በላይ አክሰሰብል ነው። የመንግስት የሚባለውን ያገዛዙን መዋቅር አክሰስ ያደርገዋል። ሰባቀይነት ሊነግድና ላትርፍ የሚባል እንቅስቃሴ ምንም አንድ እርምጃ ወደፊት ሊወስድ አይችልም። በዚህና በነዚህ በመሳሰሉት ምክንያቶች አገዛዙ አገሪቷን ወደ ከፋ መቀመቅ እየወሰዳት ነው። ወዳልተገባ ቁልቁለት እየወሰዳት ነው። ወደ ኪሳራ እየወሰዳት ነው። ይህንን ሁኔታ በውል የተገነዘበ ባለስልጣን፣ የአገዛዙ ባለስልጣን ነኝ ብሎ በስልጣን ላይ መቆየት ከባድ ዋጋ የሚያስከፍለው ካልሆነ በቀር አንድም ነገር ሊያተርፍ እንደማችል ለጊዜው የበሉ የጠጡ መኖር ኑሮ ከተባለ እሱን ይችላሉ። አገኘሁ ተሻገር መሆኑ ይጠይቃል። ግን እሱ መላኩ አለበልን መሆኑ ይጠይቃል። ማሞ ምሕረቱ ቀንድ አውጣ ከሆነ፣ አገኘሁ ተሻገር ከሆነ፣ መላኩ አለበል ተሆነ፣ ተመስገን ጥሩነህ ከሆነ እንደዛ መኖር ይችላል። በትንሹም ቢሆን ከነሱ የሚለየው የሐሳብ ክፍል የአስተሳሰብ ደረጃ ካለው ግን እዛ የሚቆይበት ያንዳንዱ ቀንና ሁናቴ ስቃይ ነው የሚሆነው፣ መከራ የሚሆነው እና እኔ ነገሮችን የምንረዳው ብሩክ በዚህ መንገድ ነው። ሶ የማሞ ምረቱ በፌስቡክ ገጽ ላይ ነው ሬዚግኔሽኑን የለጠፈው በትዊተር ገጹ ላይ ሬዛይን አድርጌ ያለው ካብያ ኖርማሊ ኦፊሻሊ መግባት ያለበት ደብዳቤ ነው አስገብቻለሁ፣ ነው ይሄ ነገር እየተነገረ ወይስ ከዚህ በኋላ ምንም አይነት ነገር ቢመጣ አልመለስም ነው? ምክንያቱም ሪዚግኔሽን ከገባ በኋላ አፕሩቭ መደረግ አለበት፣ እንግዲህ ከላይ ባለው አካል እና አብይ አህመድ ምናልባት አፕሩቭ ካረገው በኋላ ይሆን የለጠፉት። ምን መሰለ አይ ካን ኢማጂን ከአብይ አህመድ ጋር ተነጋግሯል ተወያይቷል ብዬ ነው የማሰበው። ምናልባትም ጸብ ሊሆን ሊኖር ይችላል። አብይ አህመድ ይሄን አድርግ ይሄን አድርግ ይሄን ሊለው ይችላል። ይሄ ሰውዬ ደግሞ አይ እነዚህ ነገሮች ጉዳት ያመጣሉ፣ ይሄ እንደዚህ አይነት ነገር ያመጣልና እነዚህ ነገሮች መቀበል ይቸገራለሁ የሚል ሬዚስት የማድረግ አይነት ሁኔታ ሊኖር ይችላል ብዬ ገምታለሁ። ፈርዘር እናጣራለን። ጅብሬ ልዩነቶች ነተው ሲፈጠሩ ምንድን ነው የሚደረገው? የብሔራዊ ባንክ ገዢ አይደለም ይህንን የብሔራዊ ባንክ ገዢ ከስልጣን አንስቸዋለሁ ቢል አሁንና አይኤምኤፍም ወርልድ ባንክም በብሔራዊ ባንክ ላይ ጥያቄ የሚያስነሱ ስለሆነ ነገሩ ይቸግራል ብሮ ስለዚህ ማሞምረቱን እሱም ዝና አርገውና ነገሩን ራስ ሪዛይን አድርግ ካለው ሪዛይን አድርጎ ደብዳቤ ያስገባል። ሪዛይን አድርጎ ደብዳቤ ማስገባቱን እነሱ አይ ማሞምረቱ በፈቃዱ ኃላፊነቱን ለቋል ሊሉ አይችሉም። ሰው እሱ በሆነ መንገድ ከኃላፊነት መልቀቁን ግለጽ ተብሎ ሊሆን ይችላል። ፌስቡክ ላይ የለጠፈው ለምን የጻፈውን ጽሑፍ ስትመለከተው በቃ የአገሪቷ ኢኮኖሚ ሰማይ ጣራ እንደነካ አድርጎ ነው የዘረዘረው። ባለፈው ጊዜ ከአብይ አህመድ አገዛዝ ጋር የብሔራዊ ባንክ ገዢ ሆኖ በመስራቱ ከዛ በፊት ኢንቨስትመንት ሆልዲንግ እዛ ሚኒስትር ሆኖ በመስራቱም ኩራት ይሰማኛል ብሎ ነው የጻፈው። ሰው የሰራበት ጊዜ እንደሚኮራበት ገልጾ እንደሚ ማለት እንደ ጥሩ ነገር ገልጾ አበጀሁ እያለ ነው ያለው። ሰው አካሄዱን ለማሳመር ሊሆን ይችላል እንደ እንደ ነው በራሴ ግምት ያነሳሁት። አካሄዱን ለማሳመር ሊሆን ይችላል ይህን እያደረገ ይህን እያለ ያለው ወሬ በር ኬዝ ምንም ይሁን ምን ግን ቅድም እንዳልኩህ ወደ ዓለም አቀፍ ተቋማት ለመሄድና ለመቀጠር የእሱን ደብዳቤ ስለሚፈልግ አርከበን አላታስተውልም አታስታውስም አመቻችቶ ምናምን በቃ ስሙዝ አድርጎ ነገሩን ሄደው ቴዎድሮስ አዳኖም በተመሳሳይ ሁኔታ ስሙዝ አድርጎ ምናምን ልክ እንደዛ ወደ ዓለም አቀፍ ተቋማት ለመሄድ እንደዛ አይነት የተመቻቸው ሁኔታ እየፈጠሩ ይወጡት ገድም ሞክሯል እንደዛ አድርጎ ስሙዝ አድርጎ በሆነ መንገድ አድርጎ ወደ ዓለም አቀፍ ተቋማት የሚሄድበት ሁኔታ ለማመቻቸት ግን እነ አብይ አህመድ አው እሱን አልፈለጉትም ወደ ዓለም አቀፍ ተቋማት መሄዱን በራሱ ስላልፈለጉት በዲስታንስ የጀመረውን ትምህርት አንድ አውሮፓ ሀገር ፔፐር እሰራለሁ ብሎ ለመሄድ እንኳን ሲፈልግ በተራ የደህንነት አንድ ተራ የደህንነት ወታደር በከፍተኛ ኃላፊዎችም አይደለም ኤርፖርት ሂዶ ከተሰለፈበት ና ተመለስ፣ ዛሬ አትሄድም ተብለሃል ብሎ አንድ ጩሎ የደህንነት ሰፈር ስለላ ምናምን ክትትል ብሎ የሚመድቧቸውን ሰዎች ነው የላኩበት የመጀመሪያ ጊዜ። በኋላ በነደመቀ መኮንንም በሌሎችም በመልጃ ምናምን ነው ሾለክ ብሎ የወጣው እና ለእኔ ማሞ ምረቱ ኦልሬዲ በታሪኩ ላይ ኪሳራውን አፍሷል። ለሌሎችም በጣም ጥንቃቄ ማድረግ ያስፈልጋል። ምናልባት ግን የአይ ኤም ኤፍ ወርልድ ባንክም አንድ ጥያቄ አቅርበዋል። ብሔራዊ ባንክ በገለልተኛ ቦርድ አትሊስ በገለልተኛ ቦርድ መመራት አለበት የሚል ከአገዛዙ መነጠል አለበት የሚል አቋም አላቸው። በመንግስት ተጽዕኖ ስር መሆን የለበትም ሰው ይህም ጥያቄ ስላለ ምናልባት በአይኤምኤፍና ወርልድ ባንክ ሰጀሽን እና ምርጫ የሚመጣ ሰው ካለ እናያለን ሁኔታው። ምናልባት አብይ አህመድ እዛ ጋር ያለውን ነገር አመቻምቹ አስተካክሎ ለመሄድ አስቦ ከሆነ ለጊዜው ግን፣ ሶፋር አሁን ባለው መረጃ ግን በዚህ ሳምንት ውስጥ ተመልከት። በጣም ሁለቱም የለገሰት ሁሉ ትናንትና ከኃላፊነቱ ተነሳና የአምባሳደርነት ማዕረግ ስልጣን የተሰጠው ለገሰት ሁሉ አምባሳደር ነው ለገሰት ሁሉ ከኮሙኒኬሽን ሚኒስትርነት እንዲነሳ የተደረገበት መንገድ ምንድን ነው ጥያቄ ከኮሙኒኬሽን ሚኒስትርነት ለገሰት ሁሉ ለገሰት ሁሉ ካላፊነት ተነሳ ኃይለኛ ፋውል በሰራ በሳምንት ጊዜ ውስጥ ነው ለገሰት ሁሉ ካላፊነት የተነሳው ሁለት ቀን እንጂ ሁለት ቀን ሶስት ቀን ፋውል በሰራ በሁለት በሶስት ቀኑ ለገሰ ቱሉ ከኃላፊነት ተነሳ። ምናልባት የዚህኛው አንድ ሳምንትም ሁለት ሳምንትም ወስዶ ይሆናል። የማን ነው የአምጣልኝ ማሞ ምህረቱ ምክንያቱም አመምረቱ በሀገሪቷ ኢኮኖሚ ላይ ያው የዋሻው ነገር አልነበረ ማት ነገር ቀብጣጥሮ ነበረ ማመምረቱ ያንን የዋሸው ምሸት በሀገሪቷ እድገት ላይ አይ ኤም ኤፍ እና ወርልድ ባንክ ገጽ ላይ ገብታችሁ እንዲህ ነው አመስግነውናል አድገናል ተመንድገናል ባለ እሱንም ዝርክርክ አድገን አጋልጠነው ነበረ። እንዴት እንደዚህ ያለ ሰው ይዋሻል በሚል ህዝብ እንዲንቀው የበለጠ እንዲጠየፈው በተደረገ ማግስት ሪዛይን አድርጌያለሁ ብሎ የለቀቀበት ምክንያት መረዳት ይቻላል። እኔ ብሩክ በዚህ ሂደት ላይ እንግዲህ ተጨማሪ ማጣራት አድርገን ማሞምረት ወደየት መሄድ አስቦ ነው፣ ምንድነው ከዚህ ኃላፊነት ፈጥኖ የለቀቀበት ምክንያት የሚለውን ቼክ አድርገን አጣርተን ደግሞ መለስ እንላለን። እንደው እንግዲህ ባለስልጣናት እንደዚህ እየለቀቁ ነው ያው የሚታወቁ ስለሆኑ ነው እንጂ በርካቶችም ከሀገር እየወጡ እየቀሩ መሆኑን ይታወቃል። እንግዲህ አገዛዙን ከሚወጡም እንዳሉ ይታወቃል። አሁን የዶክተር ለገሰ ቱሉ ወደ አምባሳደርነት መውረድ፣ ለአንዳንዶች ይሄ የአምባሳደርነት ሹመት ልክ እንደ ትልቅ አይነት ነገር አድርገው የሚያስቡታሉ፣ ዲሞሽን እንደሆነ ነው የሚታወቀው በኢትዮጵያ ፖለቲካ ውስጥና አሁን እንዲህ አይነት ነገሮች አሁን ለምሳሌ የማሞሞረቱ እንግዲህ በኢትዮጵያ በኢትዮጵያ ታሪክ ውስጥ ወይም ደግሞ በኢትዮጵያ ኢኮኖሚ ታሪክ ውስጥ ትልቅ አሻራ ጥቁር ጥቁር አሻራ ጥለው ከሄዱ ሰዎች መካከል አንደኛ ናቸው። በተለይ ደግሞ ዶላር በ እንግዲህ ከጥቁር ገበያ ጋር ተመጣጣኝ በሆነ እንዲሆን ተደርጎ ዛሬ በጣም የኢትዮጵያ ብር እንዲጋሽብ እንዲጋሽም ካደረጉ ሰዎች መካከል አንደኛው ናቸውና። ዶክተር ነገሰት ሁሉም ወደ አምባሳደርነት ሲወርዱ እኝም ሰው ስልጣን ሲለቁ ሌሎቹ በተመሳሳይ እንደዚ እንደው አገዛዙ ምን ውስጥ እንዳለ በደንብ ሊገልጽልን ይችላል። የእነሱ የባለስልጣናቱ በዚህ አይነት ነገሮች ኦፍኮርስ ምን እጠረጥራለሁ፣ የአንድ ስልጣን አለመርጋት ምልክቶች ናቸው እኮ የሚታዩት። ብሩክ የስልጣን አለመርጋት ብሔራዊ ባንክ ገዥን በለው፣ ኮሚኒኬሽን ጉዳዮች በለው። የማን ነው የሰክሮ ሌሊት ሂዶ የተጋጨው ደግሞ አለ። እሱም ከኃላፊነት መነሳት አለበት ተብሎ እንዳይቀጠል የሆነበት ሁኔታ አለ። አብይ አህመድ በአጠቃላይ ካቢኔው በየሳምንቱ ቦታ የሚቀያየር ካቢኔ ነው ከሌ በስልጣኑ ረግቶ ተረጋግቶ አለ የምትለው እዚህ ቦታ ተረጋግቶ አለ የምትለው አካል በአሁኑ ወቅት የለም። አንድ አለ ማለት እሺ፣ ብርሃኑን ክብረ እ እንደዚህ ነው። ብርሃኑ ነጋም እኮ የህልም እንጀራ ውስጥ ያለ ነው። እውነት ለመናገር ብርሃኑን ኦረዲ መጠቀም ባለበት መንገድ ተጠቅሞበታል። ሶ ብርሃኑን እንብዛም ከዚህ በኋላ ለምንም ፐርፐዝ እየፈለገው ነው የሚል ነገር የለኝም። እዛ አስቀምጦለታል፣ አስቀምጦታል በትክክል አሽከርነትን በልኳ አሟልቶ እየተገበረ ነው። ትንሽም ጥያቄ ያነሳ እኮ ተስፋ የለው ትንሽ እንዲሆን ማንም ሊሆን ይችላል። ጥያቄ ካነሳ የሚገጥመውን ያውቃል። ብርሃኑ ነጋ የሚያነሳው ጥያቄ የለም። አድርግ የተባለውን እያደረገ ነው። ለስርዓቱ ማድረግ አለብኝ ብሎ የሚያምነውን ሳይጠየቅ ነው እየተገበረ ያለ። ስለዚህ ለአብይ አብይ አህመድ ብርሃኑ ነጋን የሚነካካበት ምን ምክንያት አለ? ፌርም አይሆንም። ገባ። እንደፈለገ የምትጭነውን አህያ ዝም ብለህ ደገ ደራርበህ እኮ ነው የምትገፋው። ወይ ዘርባው ተመልጦ በቃ አልቆለት መሸከም የማይችልበት ደረጃ ምናምን ካልደረሰ ሲለግም ነው ብርሃኑ ነጋ አልለገመም። ትንሽ የመለገም ባህሪ በትንሹም ቢሆን የመጠየቅ ባህሪ የፈጠረ ግን እድል ፈንታ አይሰጠውም፣ ወዲያውኑ እርምጃ የሚወሰድበት እና በእኔ በኩል እንግዲህ ማሞ ምረቱ ላይ ከዚህ በላይ ሳንቆይ ግን ምንድነው የሚለው ሪል ኮዙ ግን በደንብ አጥንተን መለስንልበታለን ብሎ እን ሪዛይን ማድረጉም የተረጋገጠ ነው። ዓለም አቀፍ ሚዲያዎችም ጭምር ማለት እና ቢቢሲ አማርኛው ክፍልም ሲዘግበው ተመልክቻለሁ። የተረጋገጠ ጉዳይ ነው። እሱም መልካም አብቶች ከምናነሳቸው ነገሮች ምናልባት እነኚህ በርዕስ ያሳየናቸው ነገሮች ናቸው። እንደው ከአብይ አህመድ ጋር የተገናኙ ነገሮችን ላንሳ እና እዛ ላይ ትንሽ አስተያየት ቢሰጥበት ደስ ይለኛል ከህዳሴ ግድቡ ጋር በተገናኘ ከዳንኤል ክብረት ጋር ቃለ ምልስ አድርጓል። በዛ ያነሳቸው ነገሮች አሉ። ከህዳሴ ግድቡና ከአሰብ ጋር የተገናኘውን ብቻ ናንሳ፣ በርካታ ነገሮች ሊነሱ ይችላሉ። ጥያቄ የምጀምረው ከዳንኤል ክብረት ነው። ዳንኤል ክብረት ለምን ቃለ ምልስ ማድረግ ውስጥ ገባ? ምንድን ነው ምክንያቱ? የተለየ ነገር ልትልበት ከቻልክ ብዬ። ምክንያቱም የተላለፈው በኢትዮጵያ የመንግስት ተቋማት ውስጥ ነው እና ቃለ ምልሱ ለምን እንዲሆነ አንድ ተቋም አሰራር አለው፣ ስርዓት አለው። አንድ የሚዲያ ተቋም የራሱ የቀጠራቸው ጋዜጠኞች አሉ። እነኛ ጋዜጠኞች የጠየቁት ወይም ደግሞ እነኛ ጋዜጠኞች የቀረጹት ነገር ነው የሚሰጣቸው። እና ይሄ ነገር ለምን እንዲህ ሊሆን ይቻለ? እንዴት ተፈቀደስ? አሰራር ነው ወይ የሚል ነገር አነሳለሁ። ከዳንኤል ክብረት ጋር ለምን ሆነ ብዬም ጠይቃለሁ። ሁለተኛው ከታሪክ አንጻር የህዳሴ ግድቡ በሚመለከት አብይ አህመድ በጣም ታሪክ ለመገልበጥ እየሞከረ ነው ያለው ሀጃ ያደርጋል በግልጽ ማለት ነው። እና ለምን ወደዛ ነገር ውስጥ እየተገባ ነው? አቶ መለስ ዜናዊ የቀድሞ ጠቅላይ ሚኒስትር፣ የመሰረት ድንጋይ ከማቆየት ጀምሮ በወቅቱ ይሄ ግድብ አይገደብም በሚል የግብፅን እንቅስቃሴ ለመሞገት ወይም ደግሞ